ኪነ ጥበብ የእሴት መፍጠሪያ የስልጣኔ መስፈንጠሪያና የትርክት መቀየሪያ መሳሪያ ነው። ይህንን ማህበራዊ መሳሪያ በዓላማ መምራትና በዓላማ መደገፍ ይገባናል። ለዚህ ደግሞ ምቹ ሁኔታዎች መፍጠር ከመንግስት ይጠበቃል። የለውጡ መንግስት ኪነ ጥበብን የሚመለከተው የኢትዮጵያ ብልጽግና ማሳለጫ አድርጎ ነው። ስለዚህ ዛሬ የመረቅነው የአዲስ አበባ ወጣቶችና ሕፃናት ቲያትር ማዕከል ጨምሮ አያሌ ሥራዎች ተሰርተዋል። ከኪነ ጥበብ ሙያተኞች ጋር በሀገራዊ ጉዳዮች ተቀራርበን ለመሥራት ሞክረናል። አንዳንዶችን ነባር ተቋማት አድሰናል። ብዙ አዲስ አበባ አዳዲስ የኪነ ጥበብ ቦታዎችን ደግሞ ፈጥረናል። የወል ትርክት በመፍጠር ህብረ ብሔራዊ አንድነትን በመገንባት ብሔራዊ ጥቅምን በማስከበርና የሀገር ብልጽግና አሳቤን በማስረጽ ረገድ ኪነ ጥበብ የማይተካ ሚና አለው ብሎ የለውጡ መንግስት ያምናል። ይህንን ሚናውን ለመወጣት እንዲችል ከመንግስትና ከከያንያን የሚጠበቁ ነገሮች አሉ። ፖሊሲ፣ የሕግ ማዕቀፍ፣ ማበረታቻ እና ምቹ ሁኔታ መፍጠር ከመንግስት ይጠበቃል። ለሀገር ግንባታ በሚጠቅም መልኩ ኪነ ጥበብን መፍጠር እና ማሳደግ ደግሞ ከከያንያን የሚጠበቅ ተግባር ነው። መንግስት ባለፉት ሰባት ዓመታት በተቋማት ግንባታ ሂደት ለኪነ ጥበብ ትልቅ ቦታ ሰጥቷል። ከያኒው ግን ኪነ ጥበብን በሸቀጥነት ከማየት አመለካከት ገና በሚገባ አልወጣም። የኪነ ጥበብ ስራዎች ዓላማ ተኮር ከመሆን ይልቅ ገበያ ተኮር እየሆኑ መጥተዋል። አንድ ሰሞን ሆይ ሆይታንና ጥቅምን ብቻ መሰረት የማድረግ ዝንባሌ ይታይባቸዋል። ይህ ፈተና በአንድ በኩል ኪነ ጥበብ ለምን እና ለማን በሚለው እሳቤ ላይ በተፈጠረ የአመለካከት ዝንፈት፣ በሌላ በኩል ደግሞ ኪነ ጥበብን ለሀገር ግንባታ እንዲጠቅም አድርገን ባለመምራታችን እና ባለመደገፋችን የተፈጠረ ስህተት ነው። ኪነ ጥበብን ከከያኒው በተጨማሪ የኪነ ጥበብ ምሁራንም በእውቀት ሊሳተፉበት ይገባል። የዚህ ዘመን የኢትዮጵያ ኪነ ጥበብ ዓላማ ምን መሆን አለበት? ኢትዮጵያ ምን አይነት ኪነ ጥበብ ትፈልጋለች? በሚለው ላይ ውይይቶችና እውቀት ተኮር ክርክሮች ያስፈልጋሉ። ኪነ ጥበባችን በኢላማ ሳይሆን ባላማ ነው መመራት የሚገባው። ለዚህም መንግስት የሚጠበቅበትን ሁሉ ያደርጋል። ይህ ዘመኑን የዋጀ እጅግ ዘመናዊ የኪነ ጥበብ ማዕከል መገንባት መንግስት ለዘርፉ የሰጠውን ትኩረት አጉልቶ ያሳያል። የኪነ ጥበብ ማህበረሰቡ እነዚህን ተቋማት ተጠቅሞ የዘመን አሻራ እንደሚያሳርፍ ተስፋ አደርጋለሁ። ክቡራትና ክቡራን አዲስ አበባ ለኪነ ጥበብ የምትመች ከተማ እየሆነች ነው። ከንጦጦ አምፊቴያትር እስከ አቃቂ ስቴዲዮም ድረስ ብዙ ነገሮች ተገንብተዋል። ኮሪደሮቿና ፕላዛዎቿ ከያኒያንን ይጠራሉ። አምፊቴያትሮቿ የአብርሆት ኪነ ጥበብን ይፈልጋሉ። አዳራሾቿ እሴት ፈጣሪ ጥበባትን ይሻሉ። ከተማይቱ በኪነ ጥበብ መድመቅ አለባት። ዛሬ ደግሞ በተለየ መልኩ ወጣቶችና ሕፃናትን ማዕከል ያደረጉ የኪነ ጥበብ ተቋማትን በመገንባትና ለምረቃ እንዲበቁ በመደረጋቸው የከተማዋን አስተዳደር እንዲሁም በዚህ ግንባታ ላይ እጃቸውንና አሻራቸውን ላሳረፉ ሁሉ በኢፌድሪ መንግስትና በራሴ ስም በድጋሚ ማመስገን እፈልጋለሁ። ክቡራትና ክቡራን በዚህ አጋጣሚ አንድ ነገር ለማሳሰብ እወዳለሁ። የተገነቡትን የኪነ ጥበብ ስፍራዎች ከያንያን እንዲጠቀሙባቸው ምቹ ሁኔታዎችን እንፍጠር። ቢሮክራሲውን እናስወግድ። ለኪነ ጥበብ የተሰራው ለኪነ ጥበብ ብቻ እንጠቀም። በየአካባቢው ያሉ አማተር ከያንያን እናበረታታቸው። አንጋፋዎቹ ወጣቶችን እንዲያሰለጥኑበት እናድርግ። ቲያትሮች፣ ሙዚቃዎች፣ የግጥም ዝግጅቶች፣ ሰርከሶች፣ የስዕል ኤግዚቢሽኖች እንዲደረጉባቸው እናመቻች። የኪነ ጥበብ ሰው ቢሮክራሲ አይወድም። ነገር ቀለል እናደርግላቸው። ኪነ ጥበብ ኢኮኖሚያዊ ጥቅሟም ብዙ ነው። ለአያሌ ወጣቶችም ሥራ ይፈጥራል። የኪነ ጥበብ ሰዎች ቀረብ ብላችሁ ዕድሉን ተጠቀሙበት። በጋራ ሀገር በጋራ ኢትዮጵያን እንገንባ እላለሁ። በመጨረሻም ለመዲናችን ብሎም ለሀገራችን የኪነ ጥበብ ሁለንተናዊ ዕድገት ትልቅ እገዛ ማድረግ የሚያስችሉ ዘመናዊ የኪነ ጥበብ ተቋማትን በመገንባት በዛሬ ዕለት እንዲመረቁና ለአገልግሎት ክፍት እንዲሆኑ የተሰጣችሁን ኃላፊነት በአግባቡ ለተወጣችሁ የከተማ አስተዳደሩ ክብርት ከንቲባ እንዲሁም አስተባባሪ ኮሚቴዎች፣ ሌሎች ባለድርሻ አካላት በሙሉ በድጋሜ ምስጋናዬን እያቀረብኩ መልካም አመት መልካም የስራ ዘመን ይሁንልን። እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። አመሰግናለሁ።